ሲሳይንና ማንኛውንም በጎ ነገር ከአላህ ስብሓንሁ ወተዓላ መጠየቅ ይችላል። በዚህ ሁኔታ ተቀምጠሽ ዱዓ ካደረግሽ በአላህ ፍቃድ የተባረከና ጠቃሚ ቀን ማሳለፍ ትችያለሽ። የምትሰሪው ሥራ ካለሽ ወይም ነጻ ከሆንሽ በሲዲ የተቀዳ ወይም ወደ ኤምፒ3 የተገለበጠ ወይም በሬዲዮ ይሁን በቴሌቪዥን የሚተላለፍና ጥሩ ድምፅ ባለው ቃሪ የሚነበብን ቁርዓን አድምጪ። ይህን ስታደርጊም በተመስጦና በተገቢው መንገድ ተናንሰሽ መሆን አለበት። ይህም ጥርጣሬና ጭንቀትን ከልብሽ በማስወገድ የተሻለ ሁኔታ ላይ ያስቀምጥሻል። አንቺ ልትከውኛቸው ስለማትችያቸው ነገሮች መጨነቅ ትተሽ ማሻሻል የምትችይውን ብቻ አሻሺ። ቆንጆ ቀን ማለት ጉዳዮቻችን እኛን የተቆጣጠሩበት ሳይሆን እኛ ጉዳዮቻችንን የተቆጣጠርንበት ነው። ምርጥ ቀኖቻችን ፍላጎታችን እኛን እንደ ባሪያው የገዛባቸው ቀናት አይደሉም። ፍላጎታችንን ማድረቅ የቻልንበት ነው የኛ ምርጥ ቀን። ከንዲህ አይነት ቀናት መካከል የማስታውሳቸውና ፈጽሞም የማልረሳቸው አሉ። ዛሬ ምን ማድረግ አለብኝ ወይም የለብኝም ብዬ ሳልጨነቅ ራሴን ከእንዲህ አይነቱ የትካዜ አዙሪት ነፃ ያደረግኩበት ዕለት ለእኔ እጅግ አስደሳች ቀን ነው። ብሰራው ከሰዎች አድናቆትን ሊያስገኝልኝ ከሚችልና ባከናውነው ማንም ማድነቅ ቀርቶ ሥራውን መፈጸሜን እንኳን ከማያውቀው ሁለት ሥራዎች መካከል የትኛውን ልፈጽም ብዬ ካመነተው በኋላ ከሰዎች ሞገስ ሊያስገኝልኝ የሚችለውን ሥራ ወደ ጎን በመተው በህይወት እስካለው ድረስ የማልረሳው ማንም ግን የማያውቀውን ስራ ያከናወንኩበት ቀን እንዴት ምርጥ ነው! ኪሴን ብር ሞልቶት ሕሊናዬ ግን ክብር አልባ ሆኖ ከተሰማኝ ዕለት ቤሳ ቤስቲ አጥቼ ንጹሕ ህሊና እንዲኖረኝ የመረጥኩበት ቀን ምንኛ ያምራል! እነዚህ ቀናት በእርግጥም ምርጥ ናቸው። ይበልጥ ምርጥ ያደረጋቸው ደግሞ ያገኘሁባቸው ዓለማዊ ትርፎች ትንሽ ቢሆንም ለራሴ ክብር በመስጠቴ ነው። በእነዚህ ቀናት በእውነቱ ታላቅ ትርፍ አግኝቻለሁ። እጅግ የተከበረውና ምህረተሰፊው አላህ የተመሰገነ ይሁን። ውድ ዋህቴ እጅሽ ላይ ባለውን ነገር ተደሰች። አላህ የወሰነውን ነገር ወደሽ ተቀበይ። ከጥረትሽና ከችሎታሽ ጋር የማይሄዱ የቁም ቅዠቶችን አቁሜ ሁሉም ሰው ተነስቶብኛል ብለሽም አታስቤ። ይህ ስጋትን የምትረቺበት በህይወትሽ ጠቅላላ ስኬት የምትጎናጸፊበት ጓደኞችን ይዘሽ የምትዘልቂበትና ከቤተሰብሽ ጋር በደስታ የምትኖሪበት ወሳኝ መርህ ነው። ምክንያቱም ጥልቅ ግንዛቤ ያላት ሴት የሰዎችን ባህሪና ነገሮች የሚለዋወጡባቸውን ሁኔታዎች ትረዳለች። ራሷን በሌላ ሰው ቦታ አስቀምጣ ግልጽም የሆኑ ስውር ሁኔታዎችን ትገነዘባለች። ስጋትን እራሱን በተመለከተ ጥልቅ ግንዛቤ ያላት ሴት ተጨባጭ ሁኔታዎችን ትረዳለች። ችግር ሲጋረጥባት ወይም ነገሮች እሷ በምትፈልገው አኳኋን ካልሄዱ የሕይወት ሕግ ይህ መሆኑ ይገባታል። ማንም ሰው በዕጣ ፋንታው ሁሌም ደስተኛ እንደማይሆንም ታውቃለች። አንዲት ሴት ለሷ ጥሩ የሆነውን ነገር ልትጠላ፣ ለሷ መጥፎ በሆነ ነገርም ልትደሰት ትችላለች። ሆኖም ጥሩ ነገር የሚገኘው አላህ ስብሐነሁ ወተዓላ እንዲሆን በወሰነው ነገር ውስጥ ብቻ ነው። ብልህ ሴት ማለት እራሷን የፍጥረት ዓለሙ አካል አድርጋ የምትቆጥርና በዓለም ላይ ስትኖር ከሀዘን ብቻ ሳይሆን ከደስታም ፋንታ እንዳላት የምትረዳለች። ነገሮች አሳስቀው አይወስዷትም። አነስተኛ ዕውቀት እንዳለው ሰው ራሷን ለመከራ ብቻ የተፈጠረች አድርጋ አትቆጥርም፣ ወይም ሰዎች ሁሉ በእሷ ላይ እያደቡና ሴራ እየጎነጎኑ እንደሆኑ አታስብም፣ ወይም ራሷን እድለቢስ አድርጋ አትስልም። በቂ ዕውቀት ያላት ሴት ይህ ዐይነቱ ባሕሪ መገለጫዋ አይሆንም። የሕይወትን ሕግ ትረዳለች። እሷ ራሷ የሕይወት አንድ ዘርፍ እንደሆነች ታውቃለች። ስለሆነም አንድን ችግር ለመቅረፍ የሚጠበቅባትን ካደረገች በኋላ ውጤቱን በጸጋ ትቀበላለች። መደሰት ካለብሽ ዛሬ፣ ከዛሬም አሁን ነው። ነገን መጠበቅ አያስፈልግም። ከሁሉም በላይ ደግሞ የደስታ ምንጭ አላህን ስብሓንሁ ወተዓላ መፍራት ነው።